የነገው ትውልድ የመልማት ተስፋውን እንዲሆን ሰላምና አንድነቱ ላይ ሊሰራ ይገባል አሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ቅዱስነታቸው ይህንን ያሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ መልአተ ጉባኤ ዛሬ መካሄድ ሲጀምር ነው መልአተ ጉባኤው በጸሎት ያስጀምሩት ፓትርያርኩ ጉባኤውን አስመልክተው መግለጫ ሰጥተዋል ቅድስት አባተ ተጨማሪ መረጃ ልታደርሰን ስቱዲዮ ተገኝታለች እንኳን ደህና መጣሽ እንኳን ደህና ቆየህን። ይሄን ላይ ነው። በዛሬው ዕለት እንግዲህ መክፈቻ ተደርጓል መግለጫም ሰጥተዋልና ምልዓተ ጉባኤ ላይ የሚነሱና በመግለጫውም የተነሱ ሀሳቦች ምንድን ናቸው? አመሰግናለሁ። ላይኩን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከምታካሄዳቸው ጉባኤዎች መካከል የቅዱስ ሲኖዶስ ምልአተ ጉባኤ አንዱ ነው። የ2018 ዓመተ ምህረት የቅዱስ ሲኖዶስ ምልአተ ጉባኤ በዛሬው ዕለት ተጀምሯል። ምልአተ ጉባኤውን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ በጸሎት በቡራኬ አስጀምረዋል። በዚህ ጉባኤ በሀገር ውስጥና በውጭ የሚኖሩ ብፁንዓ አበው ሊቃነ ጳጳሳት ተገኝተዋል። ምልአተ ጉባኤው በተለያዩ የቤተ ክርስቲያኗ እንዲሁም ደግሞ የሀገሪቱ አበይት ጉዳዮች ላይ ነው የሚመክረው ምልአተ ጉባኤው በሚኖረው ቆይታ ማለት ነው። በዚህ ምልአተ ይህንን ምልአተ ጉባኤ አስመልክተው መግለጫ የሰጡት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ ጉባኤው በተለይ ደግሞ ስለ ሀገር የሚመከርበት ነው ይህ ከዛ በተረፈ ደግሞ ቤተ ክርስቲያንን ለማሻገር የሚመከርበት የሚሰራበት ነው ብለዋል። ቤተ ክርስቲያን እንደ ሌላው ጊዜ ሁሉ ዛሬም የጎደለባት ብዙ ነገር አለ። በተቻለ መጠን ይህንን ለማሟላት ጥረት ማድረግና በተሻለ ሁኔታ ወደፊት ማሻገር ደግሞ የዚህ ጉባኤ ተቀዳሚ ተግባር ነው። በዚህ ረገድ ይህ ጉባኤ ብቻውን አይደለም። በብዙ ሚሊዮኖች የሚቆጠሩ የእግዚአብሔር ልጆች ድምፁን ለመስማት ከዙሪያው ሆነው በጉጉት ይጠብቃሉ። እነዚህ የእግዚአብሔር ልጆች ለመስማት ብቻ ሳይሆን ድምፁን ሰምተው ለመታዘዝም የተዘጋጁ ናቸው። ከሁሉ በላይ ደግሞ ሁለት ሁለትም ሶስትም ሁናችሁ በስሜ በተሰበሰባችሁበት እኔ በመካከላችሁ እገኛለሁ ያለው በማለት በማለት ጉባኤውን የመሰረተው አምላክ ከዚህ ጉባኤ መካከል አለ። በዚህ የቤተክርስቲያኗ ጉዳይ አንዱ የሚመከርበት ጉዳይ ነው። ከዛ በተጨማሪ ደግሞ ስለ ሀገርን የተመለከቱ ጉዳዮችም አሉና ይህም በተመለከተስ በመግለጫው ምን ተነሳ? መልካም ለይኩን እንግዲህ ያው ቅዱስነታቸው እንዳነሱት ከሆነ አገልጋዮች በተለይ ደግሞ ምእመናንን በኃላፊነት ማገልገል ሃይማኖታዊ ተልእኮን ይዘው መምራት ይገባቸዋል። በተለይ ደግሞ ዘመኑን የዋጀ ሃይማኖታዊ ሐዋርያዊ ተልእኮን ልንወጣ ይገባል ብለዋል። ከዛ ባለፈ ደግሞ እርቅና ሰላም ላይ ጉባኤው አጥብቆ ሊመክር እንደሚገባ ነው የተናገሩት የነገው ትውልድ ተስፋ ይሆ ሆነው ልማት የሚረጋገጠው ሀገራዊ ሰላም፣ እርቅ ሲከናወን ሲካሄድ ስለሆነ በዚህ ላይ ሁሉም የበኩሉን ድርሻ ሊወጣ ይገባል፣ ሁሉን ኃላፊነቱን ሊወጣ ይገባል ብለዋል። እርስ በርስ ግጭት ቆሞ ችግሮች በውይይትና በድርድር በመፍታት የወንድማማችን የወንድማማችን እልቂት የሚያስቆም የሰላምና የእርቅ እድል ቅድሚያ እንዲሰጠው ጉባኤው የበኩሉን ጥረት ማድረግ ይገባዋል። የነገው ትውልድ ልማታዊ ተስፋ እውን ሊሆን የሚችለው ሰላምና አንድነት ሲኖር ነውና መንግስት ተፎካካሪ ፓርቲዎች፣ ፖለቲከኞች፣ እና ነፍጥ ያነሱ ወገኖች ሁሉ ለሰላም መስፈንና ለልማት እድገት መረጋገጥ ሲባል ወደ መግባባት እንዲመጡ በእግዚአብሔር ስም አባታዊ ጥሪያችንን እናስተላልፋለን። የቅዱስ ሲኖዶስ ምልአተ ጉባኤ የቤተ ክርስቲያኗ አማኞች በጉጉት የሚጠበቁት በጉባኤው የተመከሩ ሀሳቦችን በተለይ አባቶች የመከሩበትን ሀሳብም ተቀብለው ተግባራዊ የሚያደርጉበት ነው። ጉባኤው በቀጣይ በሚያደርገው ምክክር በቤተ ክርስቲያኗም ጉዳይ ሆነ በሀገሪቷ አበይት ጉዳዮች ላይ መክሮ የተለያዩ ውሳኔ ዎችን ያሳልፋል ተብሎ ይጠበቃል። ያለኝ መረጃ ይህን ይመስላለሁ። አመሰግናለሁ ቅድስት።